ስለዚህ ዝም በይ በአንቺ ምክንያት በእኔ ምክንያት አዎ በአንቺ ምክንያት ነው ፍቅሬን ያጣኋት አባዬ ሁሉንም ነገር እንደሚያውቅ እያወቅሽ እስከ ዛሬ ስታስመስኝ ነበር አብረሽን የኖርሽው እኔ ግን እንደ እህቴ አይሽ ስለነበረ ነው ሁሉንም ነገር ሳማክርሽ የነበረው አንቺ ጉን ላዩ ለን አስመሳይ ነሽ ለማንኛውም ከምወዳት ፍቅረኛ ጋር ስላጣላችሁኝ እንኳን ደሳለሽሽ ወይ ዳንኤል በጣም ድለቢስ ነው እንዴት ሄዱን በማጣቱ ነ እንዴ በአስተሳሰቧ በውበቷ በሁሉም ነገሩ የምሬ ነው የምልሽ፣ ሄዱን በማውጣቱ መቆጨት አለበት። ሄደን የተማረች ነች። ፍቅር አስጣት ታውቃለች። እንዴት እንደምትንከባከብና ትሬት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም የዱን የመሰለ ሴት የሚያገኝ ይመስልሻል? ደክነ ነው። ይህንም ቤተሰብ ግልቤት ማውጣት የሚችል ነው። ቅርታ የምታስተምር ሰው አንተ በደል አይገባም ነበር። እኔ የሚቅርታ የሚገባኝ ሰው አይደለሁም። ግን እባከን ይቅር በለኝ። ድጋሚ በጸጸት አለን ጋር መገረፍ አልፈልግም። እባከን አባዬ ይቅር በለኝ ዳኒ አባባን። አንተ እጅግ በጣም መልካምና ትሁት አባት ነህ። በጣም ብዙ ነገሮችን ከአንተ ተምሬያለሁ። ይቅርታን የምታስተምር ለአንተ ይህ አይገባህም አባዬ። አንተ መልካም ሰው ነህ። ስላደረኩት ነገር በጣም ይቅርታ። እርግጥ ነው እኔ ይቅርታ አይገባኝም ካደረኩት አንጻር፣ ግን ደግሞ እጅግ በጣም ተጸጽቻለሁ ከልቤ። እባክህን አባዬ ይህ ቅር በላይም በማለት እንግዲህ ከጉልበቱ ላይ ወድቆ ይቅርታን ጠይቋል ማለት ነው። ዳኒ ዳኒ ምክንያቱም በጣም ተጸጽቷል። እጅግ በጣም ነበር የደነገጠው። ምክንያቱም አባባ እንደሚያስታውስ ሲያቅ እጅግ በጣም ከቲና ይልቅ እሱ እጅግ በጣም ደንግጧል። ምክንያቱም አንደኛ ኤደንም አብረው ስለነበረ ሲቀጥል ደግሞ አባባ በዚህ ጉዳይ ያስታውሳል ብሎ በፍጹም አላሰበም ነበረ። ከፊት ቴና የምታደርግበትንና እንዲሁም ደግሞ ዳኒም አብረው የሚሆኑበትን ታይም እጅግ በጣም ብዙ ነገሮች ስላደረጉ ማለት ነው። በተለይ ዳኒ ያው ምንም ያክል ሽማግሌውን የሚጎዳ ነገር ምንም ባያደርግም እሱን ተይና ነይ እያላት ነበረ በብዙ ነገር ነገሮች ማለት ነው። በእርግጥ ስታሰቃየው ነው እንጂ ይሄን ያክል ስትንከባከበው አይደለም። ከዚህ በፊት እንግዲህ ቴና አባባን በጣም ብዙ ነገሮችን አድርገዋለች፣ ብዙ ነገር አሰቃይተዋለች ማለት ነው። ግን ደግሞ አባባ ወደ ራሷ ትመለሳለች ብሎ በጣም በብዙ ነገሮች ታግሷታል ማለት ነው ምክንያቱም ከአሁን አሁን ትማራለች፣ ወደ ራሷ ትመለሳለች፣ ሥነ ሥርዓቷን ትይዛለች፣ ሰው ከመጉዳት አቁማ እስኪ ወደ ራሷ የምትመለስበት ጊዜ ይመጣል በማለት በብዙ ነገሮች ጠብቋት ነበረ ማለት ነው። እና ያን ጊዜ በታመመ ሰዓት ያው ቃሊብ በወቅቱ ምንም ነገር አያዳምጥም ነበረ። ያ ማለት ቲናን ሁሉን ነገር ይሰማት ነበር፣ እንዲሁም ትሁትን እንደውም ሲቆጣት ነበረ። ከዚያ ቤትም ለማስወጣት ትሁትን ደግሞ ደጋግሞ ሞክሮ ነበረ በተለያዩ ነገሮች፣ እንዲሁም ደግሞ ትሁት እየተንበረከከች ላባዬ ብላ ማለት ነው፣ እየተንበረከከች ያው ቃሊብን ይቅርታ እየጠየቀችው ነው። ከዚያ ቤት እየቆየችው አባባ በማይናገርበት ታይም በነበረበት ሰዓት ማለት ነው። እንደዚያ ታሞ ይብን ራሱ ኡርቼላይ እንዲቀመጥ ያደረገችው እራሷ ተንኮለኛዋ ቴና ነበረች ማለት ነው እና ቴና በጣም ብዙ ነገሮች ያው እንግዲህ ምግቡን ስደፋበት፣ ፊቱን ስትቀባበት፣ ውሃ ስደፋበት በጣም ብዙ ማለት ነው ፊቱን በፎጣ እየሸፈነች እንዲሁም ደግሞ ከድ ከዳኒ ጋር ስትዳራ እንግዲህ ከአጠገቡ ላይ ምንም አልመሰላቸውም ማለት ነው። አይሰማም፣ አያይም ምንም ነገር ማድረግ አይችልም በማለት ብዙ ነገሮችን ነውር ነገሮችንም ሲያደርጉ ነበረ እና ያያን ሁሉ ነገር እንደሚያስታውስ ነግሯታል። ምክንያቱም ይህን ነገር እንዲናገር ያደረገችው እራሷነች ከአንድ አንድ ጥያቄዎች እየጠየቀች በቃ ቁስሉ እንዲነሳ ወይም ደግሞ በጣም ተቆጥቶ እንዲናገር ያደረገችው እሷ ነች ማለት ነው። ምክንያቱም እስከዛሬ ራሱ ችሎ ዝም ብሎ ነበረ፣ አውቆ እንዳላወቀ ሆኖላቸው ነበረ ማለት ነው። የትኛውን እኔ ምንም አላደረኩ ምናምን ብላ ስትቅለሰለስ፣ የትኛውን የሳይጣን ስራሽ ልንገርሽ አንቺ ፊቴን በወጥ የለቀለቅሽውን ውሃ የደፋሽብኝም አሊያም ደግሞ ፊት ለፊት ላይ ሆናችሁ አንቺ እና ዳኒ ስትዳሩበት የነበረውን የቱን እንዳስታውስሽ ፈልገሽ ነው? ምን ጥሩ ነገር አለሽ እና ነው? ምን ላስታውስልሽ? አንድ ነገር እንኳን ጥሩ ነገር እንኳን ሰልተሽ አታቂም፣ ሁልጊዜ ጥፋት ነው የምትሰሪው በማለት እንግዲህ ሽማግሌው ይህን ነገር ሲናገር ዳኔ እጅግ በጣም ነበር የደነገጠው። እንዲሁም ደግሞ ኤደን ራሱ በጣም አንገቷን ነበር እየደፋችው ማለት ነው። እና እኔም ሁሉ ነገር እያደርጋችሁ እንዴት አሁንስ ዓይናችሁን እንደዚህ ፍጥጥ አርጋችሁ ከዚህ ቤት ትቀመጣላችሁ የሚለው ነገር ነው የያዛት ማለት ነው። እና ወዲያውኑ ነበር ራሱ ኤደን ራሱ ወታ ለመሄድ የተነሳ ያደረጋቸው ማለት ነው። እነሱ ግን አሁንም አይናቸውን ፍጥጥ አድርገው በተለይ ቴና ማለት ነው ዳኒ እንኳን አሁን ላይ እንደዚህ በድየው የአባባን አይን ራሱ ማየት አልችልም ብላ ብሎ ማለት ነው ከዛ ቤቱ ወጥቷል ማለት ነው። እንዲወጣ የሚያደረገችው ራሷ ኤደነች። አንተ ሰውን በድያለው ብለ እንኳን ተፀጽተ አሁንም ከዚያ ሰው ጋር እንኳን አራክም እንደዚያ በድላቸው ስንት ነገር አድርጋቸው እንኳን አርፈህ እነሱ ጋር ተቀምጣል። ስለዚህ እኔ ምንም ነገር ከአንተ ጋር መታረቅ አልፈልግም፣ መጀመሪያ ራስህን አስተካክል ብለዋለች ማለት ነው። ስለዚህ ማስተካከል ያለበት ደግሞ ከአባባ የቅርታ መጠየቅና መጸጸት እንዳለበት ወደ ራሱ ተመልሶ ይህን ነገር አስታውሏል። ስለዚህ አባባን ከእግሩ ላይ ወድቆ የቅርታ ጠይቆታል ማለት ነው ግን ደግሞ አሁን ላይ ቴና ዳኒን አናግረው ነበረ። ምክንያቱም አሁን ላይ አንድ እኩልንን አንተም የምትወደውን ሰው አታህል እኔም እንደዚው የምወደውን የማፈቅረውን አጥቻ አለውኝ። አሁን ወደ ኖርማል ስራችን ወደ ድሮው መመለስ አለብን። እኔ እናንተ አሁን ላይ እጅ ለእጅ መያያዝ አለብን። ያሰብነውን እቅድ ከግብ ማድረስ አለብን። ከዛ እኔ እናንተ እንደፈለግነ ነገሮችን በሙሉ ማስኬድ እንችላለን። ደስ የሚል ህይወት መጨረሻ ላይ እንኖራለን። የሚገባልን ነገር መውሰድ አለብን። ዳኒ ምን ይመስላል በሚለው እንግዲህ የሀሳቧን ማለት ነው። ተንኮለኛዋ ቲና አሁንም ተንኮል እያሰበች ትገኛለች ማለት ነው። ዳኒ ግን ምን አይነት ድንጋይ ነሽ? እንደ ሲፈጥርሽ ብቻ ክፋት ሁሉ ነው እንዴ? ለምንድነው አሁንም ራሱ የማትጸጸችው ወደ ራስሽ የማትመለሽው? ለምንድን ነው ይሄን ሁሉ ነገር አድርገሽ እንኳን ከዚህ በላይ ደግሞ ሌላ ጥፋት ለማጥፋት ታስብ ያለሽ? እኔ ከአንቺ ጋር ምንም አይነት ነገር ሊኖረኝ አይችልም፣ አልሰራም ከዚህ በኋላ በማለት እንግዲህ ከሷ ላይም ከፊቷ ላይ ርቆ ይሄዷል ማለት ነው። ለምሰራቸው እያንዳንዱ ጥፋቶች እሱ ተባባሪ እንዳልሆንና ከእሷ ጋር እንደማይቀጥል እንዲሁም ደግሞ እስከዛሬ በሰራው ስራ እንደተጸጸተ ነው የነገራት ማለት ነው። ስለዚህ አሁን ላይ ይህን የተጸጸትኩበትን ነገሮችን የተሸከምኩትን ክፋት በሙሉ እንዳለ እሱን አውልቆ መጣል ነው የምፈልገው፣ እባክሽን ተይን ብሏታል ማለት ነው። ስለዚህ አብሯት በምንም አይነት በክፋት ስራ እንደማይተባበራት ነው የተናገረው ማለት ነው። ሌላው እንግዲህ ያው ዳኒና እንዲሁም ደግሞ ኤደን በመለያየታቸው ቴና እጅግ በጣም ደስ ብሏታል ማለት ነው። ቃሊብ ግን የተናገረው ነገር አለ፣ በነገራችን ላይ ማለት ነው። እና የሁለታቸውን መለያየት ሲሰማ ለትሁት የተናገረው ነገር ነበረ። ለትሁት የተናገረው ነገር ግን ትሁትን ልቧን እጅግ በጣም ሰብሯታል። ምክንያቱም ቃሊብ ያው እድለቢስ ነው፣ ዳኒ እድለቢስ ነው። ምክንያቱም በጣም መልከ መልካም ልጅ ነች፣ ሁሉ ነገር ነው ሙሉ የሆነ ሴት ነው ያጣት። ቢሳል እንኳን እሷን አያገኛትም። በጣም በብዙ ነገር ሙሉ ነች። አንደኛ በጣም መንከባከብ ትችልበታለች፣ ፍቅር መያዝ ትችላለች። በዚያ ላይ ደግሞ የተማረች ነች በማለት ብቻ ግን ስላላ ስላድንቆቷ ሲናገር ነበር ማለት ነው። እና ይህን የሰማች ትሁት ደግሞ እጅግ በጣም ልቧ ተሰብሯል ማለት ነው። የምትወደው የምታፈቅረው ራሷ ቃሌብን ስለሆነ የምትወዱት የምታፈቅሩ ሰው ማለት ነው። ስለሷ ጥሩነት ወይም ደግሞ ስለ ሌላ ሴት ጥሩነት ሲናገር እጅግ በጣም ይከፋል ማለት ነው እና ማፍቀሯን ጋት አድርገዋለች። ምክንያቱም በቃ ማቆም አለብኝ የሚል ውሳኔ ነው የወሰነችው ማለት ነው እና ለደን የማፈቅረው ሰው ቃሌብ እንዳልሆነ እና ሌላ ሰው እንደሆነ እነግራታለሁ በማለት እንግዲህ እነግራታለች። የምወደው የማፈቅረው ሰው ሌላ ነው፣ ቃሊብ አይደለም። አንቺ ምን እንደምትይኝ ልንገርሽ ብዬ ነው እንጂ እኔ የማፈቅረው ሌላ ሰው ነው፣ እሱም አግብቷል፣ ክዶኛል በማለት ትናገራለች። ላጳጳም እንደዚሁ ነበር እየተናገረችው ማለት ነው። እና እጅግ በጣም ስለከፋት ጸባዩም በብዙ ነገሮች ነበረ የተቀያየረው። እንዲሁም ደግሞ ዳኒም ለምንድን ነው አባባ ሁሉን ነገር እንደሚያስታውስ ለምን አልነገርሽኝም? እኔ እኮ እንደ ህቴ ሁሉን ነገር አማክርሽ ነበር በማለት ትሁትን እዟታል ማለት ነው። በነገራችን ላይ ዳኒ ሁሉን ነገር ለትሁት ይነግራት ነበረ። እያንዳንዱ ነገሮች ከቴና ጋር የሚያደርጋቸው ወይም ደግሞ ቴና ምን እንዳሰበች እና ምን እንደሚያደርጉ እያንዳንዱ ነገር ሳይደብቃት ለትሁት ይነግራት ነበር። ትሁት ግን ብዙ ነገሮች ደብቀዋለች። ስለዚህ ለምንድን ነው የደበቅሽኝ? እኔ ግን እንደ ህት የነበር የማስብሽ እያለ በጣም ብዙ ነገር ተናግሯት ነበር። እሷም ደግሞ ተወኝ ባከን አጨቅጭቀኝ ብላለች። ምክንያቱም እሷም ስለወደደች ስላፈቀረች ስለ ቃሌ ብያሰበች ስለነበር ነገሮቹ በሙሉ እጅግ በጣም ግራ ገብቷታል ማለት ነው። ቃሊብ የተናገረው ነገር ስለ ኤደን ውበት እና ስለ ኤደን ማንነት ሲናገር የጠረጠረችው ነገር አለ። አሁን ላይ ከዳኒ ጋር ቅር ስለተባባሉ ቃሊብ አሁን ላይ ኤደንን ምክንያቱም ሊፈልግ ይችላል የሚል ነገር ነው እንግዲህ ውስጧ ላይ እየመጣላት፣ አሊያም የተማረ እንደዚህ ቻለች ምናምን ነገር ብዙ ነገር ሲገልጽ እኔ ምናልባት የሱ ምርጫ ላልሆን እችላለሁ በማለት የምትፈልገውን ነገር ገደብ ሰጥተዋልሽ ማለት ነው። ምክንያቱም ያው ጠንካራና ጀግና ሴት ለለታዊ ነገሮች አይደለም፣ ወይንም ደግሞ ስላፈቀረችው ብቻ ይሆናል ማለት አይደለም። መጨረሻ ያምራል ወይስ ደግሞ አያምርም የሚለውንም ማሰብ አለባት። ስለዚህ እኔ ከእሱ ጋር ሁኜ ነገሮቹን እንደዚህ የተማረች ምን እያለች እያለ ከሚናገረኝ፣ አሁን ላይ አረፌ ብቀመጥ ይሻላል። ማፍቀሬን መውደዴን በውስጤ ይዘው ይሻላል የሚለውን ሀሳብ ነው የወሰነችው። ትሁት ማለት ነውና በጣም ጎበዝና ብልጥ እንደሆነች ነው የተረደሁት ማለት ነው። ግን ደግሞ አሁን ላይ እጅግ በጣም የሚወዳት የሚያፈቅራት እራሱ ይሆናል ማለት ነው። ቃሊ በእርግጠኝነት ትሁትን ይወዳታል፣ ያፈቅራታል ብዬ አስባለሁኝ። አሁን እሷ እንደዚህ እንደወደደችው እንደዚህ እንዳፈቀረችው እሱም ደግሞ በፍቅሯ በእርግጠኝነት እንደሚጠይቃት ተስፋ እናደርጋለን። ምክንያቱም ወቅ ስታረግ ስትወጣ ምናምን ከሌላ ጋር ሲያያት ራሱ እጅግ በጣም ነው የሚናደደው የሚበሳጨው። እንዲሁም ደግሞ እንዲሁም ሽማግል ሊሆን ራሱ ለምንድን ነው አባዬ የምትፈቅድላት? እሷ በወራንዴ ነው መውጣት የምችለው እንጂ እንደፈለገች መውጣት አትችልም በማለት ሲናገረው ነበር። ትሁት ልጄ ነች። አንተ እንኳን ያን ጊዜ በብዙ ነገሮች ስትተወኝ እሷ ነች ከብዙ ነገር እያዳነችኝ። ስለዚህ ስለ እሷ ክፉነት አንድ ነገር ለምትናገርበት ምንም አይነት ሞራል እንኳን የለህም። የቀጠርኳትም እኔ ነኝ። ስለዚህ እሷ ደግሞ ልጅ ስራዋን ከሰራች ከጨረሰች እንደፈለገች መሆን ትችላለች በማለት እንግዲህ ያው መልሶለታል። አንተ ነህ እንደዚህ አድርገህ እንድትባልክ ያደረካት። በቃ ነገሮቹን መቆጣጠር አለብን አባዬ በማለትም ተናግሮ ነበር። ግን ደግሞ ሽማግሌው በፍጹም ሊሰማው አልቻለም ማለት ነው። እና ይህብን ሱቅ እራሱ ተልካ ለምንድን ነው የምትሄጁ እያለ እየተንደረደረ መቷል ማለት ነው። ስለዚህ የሆነ ቀናት ነገር ፈጥሮበታል ከሱ ላይ። ስለዚህ ያው እንደ ትሁት እንደወደደችው እንዳፈቀረችው በእርግጠኝነት እሱም ይወዳታል ያፈቅራታል። ሲቀጥል ደግሞ በባለፈው የሰጠችው የሰጣት ሀብል ነበረ። ቃሊ በራሱ ሀብል ሰጥቷት ነበረ የም ለምትወጁ ለምታፈቅሪው ሰው ስጪው ብሎ ነበር የሰጣት ማለት ነው። ግን ደግሞ ቴና አሁን ላይ የምትወደው የምታፈቅረው በቃ ሀሳቧን ስለተወቹ የምወደው የማፈቅረው ሰው አግብተዋል። ስለዚህ ይህ ሀብል ደግሞ ለአንተ ነው የሚገባህ፣ ከአንተ ላይ በጣም ነው የሚያምረውት። እና ለቃሌብ ለራሱ መልሳ ሰጥተዋለች ማለት ነው። እና ሌላ አታፈቅሪም እንደ ሌላ ስታፈቅሪ እኮ መስጠት ትችያለሽ ምናምን ብሏት ነበር። እሷ ግን ቁጭ አድርገው መለስ ብላለች ማለት ነው። ኤደን አላመነቻትም በነገራችን ላይ ኤደን ብዙ ነገሮችን ተራምዳ ነበር። ምክንያቱም ቃሊብ ትሁትን እንዲወዳት ወይንም ደግሞ ወደ ትሁት አይኑን እንዲያዞር የሆነ ነገር እንትን ብላ ነበር፣ ሞከራ ነበር። ተገናኝቶ አንድ ቀን አውርቶ ነበር ለምንድን ነው የማታገባው በማለት አሁን ላይ ደግሞ ጤና ሰማንያን አልቀደደችልኝም። ስለዚህ ያ ነገሮች በሙሉ ወደ ራሴ ሌላ ህይወት እንድጀምር ራሱ አይጋብዘኝም ብሏት ነበር ማለት ነው። ዋናው እኮ በልብ ነው። በልብ ከተፈላለጋችሁ እና አንድ ከሆናችሁ ሌላው ነገር ቀስ ብሎ የሚሆን ነው። በቃ ረጋ ያለች ሰከን ያለች ልክ እንደ ትሁት ያለች መልካም ሴት ማግባት አለበ ብለው ነበር ማለት ነው። እና ከዚያም አንጻር ከምክሯም ከሁሉም የሆነ በቃ ለእሱ እንደምትመኝ ምናምን ጥሩ ነገር ስለተናገረች ብቻ ኤደን በጣም ጥሩ እና መልካም በእርግጥ ኤደን የምትፈለግ እንዲሁም አብዛኞቹ ለትዳር የሚፈልጓት ሴቶች እንደዚህ ሰከን ያለች ነው እንደ ትሁት እንዲ አሊያም ደግሞ እንደ ኤደን ላሉት ነው ማለት ነው እና ኤደን ኤደንም ምርጮ ትሆናለች እንዲሁም ደግሞ ትሁትም ምርጮ ትሆናለች። ትሁትም በጣም ሰው አክባሪ ነች። እጅግ በጣም ደስ በሚል ሁኔታ ከእውነት ጋር ነው የምትቆመው ምንም አይነት እንኳን ገንዘብ እንኳን አይደልላትም ማለት ነው። ከዚህ በፊት አንቺም ከኛ ጋር መስራት ትችያለሽ፣ በቃ አብረን እንብላ ሰርተን ብሏት ነበር። ከቴና ጋና እንዲሁም ከዳኒ ጋር እንድትሰራ ራሱ ሲያስማማት ነበር። እሷ ግን በፍጹም አልፈልግም ብላለች። እና በወቅቱ ዳኒ ምንድን ነበር ወያት በይ፣ ወያት ታስበይ ብሏት ነበር ማለት ነው። ይህ ማለት እንግዲህ በጣም ታማኝና ለስራዋ ጠንቁቅ እንደሆነች ማሳያ ነው ማለት ነው እና ትሁትና ቃሊብ በእርግጠኝነት አብረው ይሆናሉ። ራሱ ቃሊብ እንደሚወዳት እንደሚያፈቅራት ይናገራል ብዬ ተስፋ አደርጋለሁ። ሁለታቸው አንድ ይሆናሉ እንዲሁም ደግሞ አኔና ኤደን በስተመጨረሻ ይታረቃሉ። ያው ቴና ተንኮለኛ፣ አሁንም ተንኮል እያሰበች ትገኛለች። ከዚህ በኋላ ሽማግሌውንም ባታሰቃየው እንዲሁም ደግሞ ቃሊብም የፈለገውን ነገር ቢሆን እጅግ በጣም አሪፍ ነበር። በተለይ ሽማግሌው ከዚህ በላይ በዚህ እድሜያቸው ባታሰቃያቸው ሌላ ነገር ባትጨምር እጅግ በጣም አሪፍ ነበረ። ግን እሷ ደግሞ የዚህን ቤተሰብ የምበትንበት ምን ነገር ላድርግ ማሰብ አለብኝ እያለች እያን ሰላሰለች ትገኛለች። ምክንያቱም ይቅርታ ጠይቂያቸው እንኳን ይቅርትህን አልተቀበሉኝም። ይቅርትህን ካልተቀበሉኝ አሁንም ያኑን ስሬ ይሻለኛል የምፈልገውን ገንዘቤን አገኛለሁኝ መውሰድ አለብኝ ለኔ የገባኛል ብላ እያሰበች ትገኛለች ነገራችን ላይ ገንዘቤን እያለች ደግሞ የምትናገረው ነገር ራሷ እንደለፋች እንደሰራሽ ሁሉ በሰው ገንዘብ እንደዚህ ድርቅ ብሎ መቀመጥ በጣም ከባድ ነው የሚሆነው እንግዲህ ውዴ ቻናሌ ተከታታዮች፣ ቤተሰቦች ቀጣይ ፓርቶን እንግዲህ አብረን እየምናይ ይሆናል። በያላችሁ በሰላማቸው ይብዛልኝ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።